የነዚህ ህፃናት ለቅሶ እንዴት ኮንሰርት የሚባለውን ነገር ሊያሰራል ይችላል? ቴዲ አፍሮ በኮንሰርት ኮንሰርት ሊያዘጋጅ መሆኑን አሳውቋል። በዚህም በራሱ ፔጅ ላይ ነው እንግዲህ ያወራው። ይሄንን አስመልክቶ በጣም በጣም በሰፊ በኋላ እናወራበታለን። ኤንዌስ አሁን አንድ ቪዲዮ ልጋብዛችሁ። በጣም የገረመኝ ይሄ ቪዲዮ ምን መሰላችሁ? እሷ ሳውዲ አረቢያ ነው የምትኖረው እና ከኢትዮጵያ ፍቅረኛ ወይም ባል አላት። በዚህ ባል ተብዬ ወይም ፍቅረኛ ተብዬው ቤት ትገዝለታለች፣ ባጃጅ ትገዝለታለች እና ኤኒቲንግ ታደረግለታለች። ከዚህ በኋላ ነው እንግዲህ ከባድ ችግር የተፈጠረው። ይህም ችግር ምን መሰላችሁ? ባልየው ልፈታሽ ይፈልጋለዋል። ይ ለምን ምክንያቱ በጣም አሳ አሳፋሪ ነው። የምሬ ነው የምላችሁ ምክንያቱ በጣም አሳፋሪ ነው። ከእሷ ስሙ። እኔ ከባሌ ጋር የተለያየ ነው በጣም ተልካሻ ምክንያት በሚባል ነው። እና ቤት ሰራሁለት ባጃጅ ምናምን ገዛሁለትኝና መጨረሻ ላይ ችን ላይ ያላ መጣ ሁሉ ነገር ሲሳካለት ቤት ሰራሽ ባጃጅ ገዛችለት ላይ ከዚህ ከሳውዲ አረቢያ ሄደች ችካ ገባ እና በጣም ልቤ ተሰበረ። ከዛ

ቱርክ እጅ አልሰራ ገንዘብ የለኝም፣ ስፖርት አልሰራ ጊዜ የለኝም። የአረብ ግድን ግድ ቄጥ ብዬ ስለም ነው፣ ወላሂ ነው። አሁን ብቻዬንም ማላንቀሳቀሰው ቄጥ አላህ እና ወደ እሱ አስጠጉት። ጉዳያችሁ እጥፍ ድርብ ነው የሚመለስ ናቸው። እና አሁን ምን ነው፣ በዛን ሰዓት እሱን ነገር ትተሽ ሌላ ነገር ብትለምኝ። አንተ ያመሃል፣ ያመሃል እንትን ማለት ትተሽ ደህና ባል፣ አሪፍ ባል ብለሽ ብትለምኝ በነገራቸው ላይ እኔ የሚገርመኝ ነገር አንድ ነገር አለ። ወንድ ሆነ ከውጭ ሀገር ሴት ልጅ በልተ ምንብለ ምትክዳት ነገር የምሬት ነው ምልክ ማለት ነው ከየቲሞች ብር እንደ መብላት ቁጠረው። ወንድ ልጅ ነው እኮ አርሶ ከድንጋይ ጋር ተጋሽቶም ቢሆን እሷ ማስተዳደር ያለባት፣ እሷ በዚህ ቦታ ሆና ሂዳ እንደዚህ ስስ አንተ ትሸመጠጣት አለ። እኔ በጣም ነው የሚያሳዝነኝ። ተው ግን ወንዶች ተከበሩ፣ ወንዶች ተከበሩ። በጣም ትከበራላችሁ። በነገራችን ላይ ፍቅር ደግሞ ማያረገው ነገር የለም። ይሄን ልጅ ምን እንዳደረገው ይዩት። እኔ መጀመሪያ ምን መሰለኝ መሰላችሁ፣ በቃ ቁራን ሊቀራለኝ ነው ብዬ እየጠበቅኩ ነበር። አስባችሁታል? ምን ያክል ልጅቷን እንደወደደ ፊቱ ለሙዚቃው አይመችም። ወንድ ልጅ ወዶ ከአጣ እንግዲህ ከባድ ነው። የምሬ ነው ላችሁ ሱስ ይጀምራል ያልሆነ ነገር በቃ የበፊቱ ማንነቱን እንዳለ የበፊቱ ማንነቱን በቃ ሰጋጅ ቢሆን በቃ ትላልቅ ነገር ላይ የምታዩት አይነት ሰው ቢሆን ራሱ ማንነቱን እየለቀቀ ነው የሚመጣው። እኔ ምላችሁ ጋይስ ወንድ ልጅ እስከ አራት ማግባት ይቻላላ፣ ሴት ልጅ እስከ ስንት ነው የሚቻለው? እቺ ልጅ አሁን ሶስት ባል አግብታለች ሶስት ባል ማለትም ሶስቱን ባሎች በአንድ ቤት ውስጥ ነው የሚኖሩት። አላመናችሁኝም? እንዲቻላለን እንዲቻላለን፣ ሶስት ባሎችን አግብታ የምትኖረው እቺ ሴት እነዚህ ባሎቿ ናቸው። በነገራችን ላይ እቺ ሴት ስሟ ሜሊት ትባላለች። በአካባቢዋ ሶስት ባሎችን አግብታ የምትኖር ሴት ስትሆን ነገር ግን ባሎቿ በእሷ ምክንያት አንድ ቀንም ተጣልተው እንደማያውቁ ትገልጻለች። እቺ ሴት ሶስቱንም ባሎቿን ከወላጆቿ በወረሰችው ውርስ በተንጣለለ ሕንጻ ውስጥ የምታስተዳደር ሲሆን፣ ግቢው በጣም ሰፊ ከመሆኑ የተነሳ ሶስቱን ባሎች የየራሳቸው ክፍል አላቸው። ሶስቱንም ባሎች ቅንጡ መኪና ገዝታ ሰጥታቸዋለች ማለት ነው። ሶስቱን ባሎች በጣም ስለሚንከባከባት በአካባቢው ላይ የሚገኙ ሴቶች በእሷ ህይወት በጣም እንደሚቀኑ ተናግራለች። በሳምንቱ ሰባት ቀናት ያላት ሲሆን ከሰባቱ ቀናቶች ውስጥ ለእያንዳንዱ ሁለቱ ለቀን ሰጣለች። አንድ ቀን እረፍት ትሆናለች ማለት ነው። አሁን ላይ አባቱ ማን እንደሆነ ላይ አባቱ ማን እንደሆነ ያልታወቀ ልጅ አርገዛለች። በማርገዛ ሶስቱን ባሎች በጣም ደስተኛ መሆናቸውን ተናግሯል። አስባችታል ይህ ነገር እኛ ኤኒዌይ ኮሜንት ላይ አስቀምጡልኝ ፎሎ ና ላይክ እንዳይረሳ። ይመቻል። እኔ እምልሽ እንደ ሀሳብ አራተኛ ባል ትፈልጊያለሽ? ምንድን ነህ አንተ? ምንድን ነህ ሰው ነህ ወይስ ምንድን ነህ? ስቀልዳችሁ ነው ስቀልዳችሁ ነው ስቀልዳችሁ ነው። ንንቃና እሱን ቀልድ ትደግሚ ወደ አስባችሁታል። ለሚወለደው ልጅ ግን ትምህርት ቤት ሂዶ አባትህ እሳት ሲባል የዓመት እድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት በአምስት ዓመት እስራት መቀጣቱ ተሰብቷል። ራሳቸውን መከላከል በማይችሉበት ሰዓት በሌሊት ቤታቸውን ሰብረው በመግባት ነው የዓመት እድሜ ያላቸውን አዛውንት አስገድዶ እንደደፈረው የፖሊስ መረጃ የሚያመላክተው። በዚህ መሰረት ፍርድ ቤት በአምስት ዓመት እስራት እንዲቀጣ ውሳኔ አሳልፎበታል። ወይ ወይ ወይ ወይ ወይ ወይ ወይ ከገነት ነው የተባረረው ከገነት ተባረረ ወደ ምድር መጣ አሁን ከዚህ ምድር ወዴት ልታስባረሩ የምሬን የምሬ ነው ምላችሁ ከዚህ ምድር ወዴት ነው የምንባረረው ተው ግን በቃ መድረሻችን ገሃነም ነው የሚሆነው ተው ግን ተው ግን 1999 ዓመተ ምሕረት የኑሮ ውድነት ምን ያክል እንደሆነ ታስታውሳላችሁ ለነገሩ እናንተ በዛን ሰዓት አልተወለዳችሁ እኛ ስ ይህን ፂም ያወጣ ነው እኛ ልንገራችሁ እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው ለምሳሌ የአንድ ሌትር ዘይት ዋጋ ከስምንት ብር ተነስቶ ነው ሀያ ብር የገባው። በጣም እየጨመረ እንጂ የመቀነስ ባህሪ የሚታይ አይደለም። በኑሮ ላይ ህዝቡ መናገሩ የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው። በአሁን ሰዓት ከፔስታል አቅም አስር ሳንቲም የሚሸጥ ፔስታል አስራ አምስት ሳንቲም ሆኗል። ሁለት ብር የሚሸጥ ሳሙና ሁለት ከሰባ አምስት ሆኗል። የኑሮ ነገር እና እያንዳንዳችን ኑሮውን አልቻል ነው በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ብዙ ችግር አለ። ኢትዮጵያ ህዝብ ደግሞ ብረዳ ጥሩ ነበር ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ አምስት ሳንቲም መግዛት አይቻልም። እነዚህ ሰዎች ግን አሁን አሉ፣ አሁን አሉ፣ አሁን አሉ። አይ እንደ ሀሳብ እነዚህ ሰዎች አሁን አሉ አሉ፣ አሁን የኑሮ ውድነቱን አሁን አሉ። እናንተ በዛ ሰዓት በጣም ተበድላችኋል። ሳሙና በሁለት ብር በሶስት ብር እየገዛችሁ ወገባችሁ ተቆርጧል። የምር ሁላችንም ማስመሳዎች ነን። ምን ሆናችሁና ሳሙና ሁለት ብር ከተገዛማ ኮይ፣ በጣም ከባድ ደረጃ ላይ ነው። አስቡት፣ ፌስታል ምናምን የሚገዛው በሰባ እንዴት ያው ኑሮ ይባላል። እንዴት ይሄን ኑሮ መቀጠል እንችላለን? ነው ረግፈን እያለቅን ነው እኮ ግን ሰላም እንዴት ናችሁ? ሲኖዶሱ ገና ዛሬ ትክክለኛ መግለጫ ወጣ። ገና ዛሬ ትክክለኛ ዘገባ ዘግቧል። እንደምትመለከቱት እፎይ የሚባል ሌባ እኛ አናቀውም፣ ሲኖዶሱ አያውቀውም፣ ቤተክርስቲያኑ አታውቀውም፣ ሌባ ነው። እንደገና ደግሞ ምዕመኑ ይሄንን ሌባ መከተል ተመከተል መታቀብ አለበት ብለው መግለጫ በፌስቡክ ገዛቸው ላይ ለጥፈዋል። እንደምትመለከቱት ማለት ነው። እንደገና ደግሞ ምን ብለዋል? ደግሞ አክቲቪስት ነው እሱ መምህር ምናምን ሳይሆን አክቲቪስት ነው፣ የፖለቲካ አክቲቪስት ነው እሱ። ከመከተል ተቆጠቡ ተብላችኋል። ይኸው ነብዩኔ ነካ መዋረድ ብቻ ነው። በራሱ ህዝብ ላይ በራሱ ተቋም ይዋረዳል። አያችሁት። ለማንኛውም ገና ዛሬ ገና ዛሬ ሲኖደስ ሽኩረን ገና ዛሬ ሲኖዶሱ ዛሬ አዲስ መግለጫ ይዞ መጥቷል እፎይ የሚባል ግለሰብ እኛን አይወክለንም ከኛ ውጪ ነው ብሏል ቤተክርስቲያኑ የማታቀው ሰው መሆኑን እዚህ ጋር ተረጋግጧል እና ሌሎች ሌሎች ደግሞ ከእፎይ ጎንነን እንዲነን እንዲነን የሚሉ በስሜታቸው የሚገፉ ሰዎች ናቸው እነዛ ክርስቲያንን አይወክልም ንጹህ ክርስቲያን እኛ እናውቃለን አብረን እየኖረን ነው ጀስት አብረን እየጠጣን እየበላን ነው እዚህ እንደ ጓደኝነትም አብረን አለን እነሱ እንደዚህ አይነት ነገሮችን ከልባቸው ይጸየፋሉ የተከበረን እስልምና የተከበረን መሐመድን በስመርም እና በምን ይደፍራል እያለ በዚያን ጊዜ ያልነበረውን በዚያን ጊዜ ያላየውን ኦሶላር ላይ ወረሰብ ኦስቶላ እንዲህ ይላል እያለ ትልቅ የሆነ ከአንድ ነጥብ ስምንት ቢሊየን በላይ የሚከተለውን ሃይማኖት በይዘው መነቅነቅ አይቻል። ሙሐመድ ሂዝ ስማርት ጋይ። ይህን ያህል ቢሊየን ሰው እንዲከተለው አድርጓል። ስማርት ነው በዚያ ዘመን ስማርት የሆነ ሃይማኖት መስራች ነው። የእሱ አመለካከት ተጠቂዎች ዛሬ አንድ ነጥብ ስምንት ቢሊዮን ናቸው። እነዚህን መነቅነቅ አይቻልም። ሪዝ ኦን ሪሊጅን። አንተ ኦርቶዶክስ ይከበር እንደምትለው እስላሙ ወይ ሙስሊሙ የእኔ ሃይማኖት መከበር አለበት እያለህ እኮ ፕሮቴስታንቱ የእኔ ሃይማኖት ይከበር እያለህ ነው። ዛትስ ዘ ኦንሊ ፕሮብለም። ስለዚህ እፎይ መጦ መሐመድን በመምካት ደደቡን የአማራ ኦርቶዶክስ ኢትዮጵያንስ ማስከተል ስለ ስፐርምና ስለ ሴት መደፈር እያወራ ምን አገባል? ሲጀመር ወሬው ከዚህ ባለፈ ሌላ ነገር አያወራም። ይሄ ሰው ወሬዎቹ ሁሉ በዚህ ተከበዋል። በቃ ስለዚህ ነው የሚያወራው። ወደዛ ሄደ፣ ወደዚህ ሄደ፣ ስለዚህ ነው የሚያወራው። ኤንዌይስ መሰረታዊ ነገር ይሄ አይደለም። በነገራችን ላይ ድምፃዊ ቴድሮስ ካሳሁን ወይም ቴዲ አፍሮ እዚህ ምስሉ ላይ እንደምትመለከቱት ኤፕሪል 30 በወራሪዋና በጨፍጫፊዋ ሀገር እስራኤል ኮንሰርት አዘጋጅቷል። ኤፕሪል 30 ማለት ነው። ህፃናትን በጅምላ እየጨፈጨፈች ለሴቶች ርኅራሄ ማታሳይ ጨካኝ ሀገር ላይ እንኳን ለነፃነት ቀን አደረሰች ብሎ ኮንሰርት አዘጋጅቷል። አያሳፍርም? እንደ ቀልድ የሚታይ ነገር አለ? ይህ ሰው እዛ ቦታ ላይ ኮንሰርት ሲያቀርብ ኢትዮጵያን ወክሎ ነውና እንደዚህ አይነት ስራ እየሰራ እንደሆነ የሚታወቀው ሀገራችን ኢትዮጵያ የጨፍጫፊና የወራሪ ሀገር ደጋፊ የሆነ መታየት ስለሌለበት በምንችለው ሁሉ ይህን ነገር እንድናወግዝ ቦይኮት እንድናደርግ አደራ ለማለት ነው። አመሰግናለሁኝ። ቀንና ስም መልካም እንሆን። ፎሎ ያላደረጋችሁ ፎሎ አድርጉ። ሰላም አለይኩም ወራህመቱላ። ህፃናት ዳቦ የሚበሉት ናቸው። እንዳይበሉ ቦምብ እየወረወረች ሰላማቸውን የምትነሳ በጾምኛ እንጀታቸው የምትረብሻቸውን ሀገር ትደግፋለች። ጀስቲፋይ ለማድረግ ትሞክራለች። አረፈር እንዴ! በጣም ነው የሚያሳፍረው። እንደ እስራኤል ወንጀለኛ የሆነ እዚህ ምድር ላይ የለም። እንደሷም ደግሞ በወርደት የሚሸነፍ እሷም ብቻ አይደለም፣ በዙሪያዋ እየደገፏት የሚገኙ የበለሏ ተባባሪዎች ሁሉ እንደሚሸነፉ ቃል እገባልሃለሁ፣ እነግርሃለሁ። ያኔ ግን ተገልብጠህ ያ ፍልስጤማያን ጀግኖች ናቸው አሸነፉ ምናምን ምናምን ብትል አልሰማህም። ወራዳ ነው የምልህ። ያ ቃሉ ተፈጻሚ ነው፣ ሩቅ እንዳይመስልህ፣ ቅርብ ቀን ፍልስጤማያን ያሸንፋሉ። እንደዛ የፈሰሱ ደሞች ይናገራሉ። አይተኝ ታያለህ፣ ያኔ እንገናኛለን። ግን አሁን ወሬ አታብዛ፣ ጀስቲፊኬሽን አታብዛ። በጣም ኖር እኮ ነው። ምን ማለት ነው? መርጣ ህፃናትንና ሴቶችን ምዝገልን ሀገር ትደግፋለህ። እዚህ ጋር ደግሞ ስለ ንጻ እንታወራለን። ያ አንድ ቀን መሸነፋችሁ አይቀርም። የዛኔ ደግሞ ሻማ ታበር ብለን አላችሁ። ብቻ እስቲ ሌላውን ነገር ተውት፣ ስለ ሃይማኖቱ እርሱት፣ ሁላችንም እንርሳው። እስቲ እዚህ ጋ ሰብአዊነት ነው መታየት ያለበት። በሰብአዊነት እስቲ ያስቡ፣ ሀምሳ ሺህ ንጹሀን እንደዛ ሲጨፈጨፈ። ፕሊዝ አምስት ሺህ አይደለም አምስት መቶ አይደለም፣ ሀምሳ አይደለም ያልኩቅ ሀምሳ ሺህ ከሞቱ አሟሟቱ እንደሚባሉ ደግሞ አሟሟታቸውስ? እነዛ ልጆች እስቲ ከኛ ቤተሰብ ቢሆኑስ? አስባችሁታል? ልጅህ ቢሆንስ? እህት ወንድምህ ብትሆንስ? አባትህ እናተ ቢሆኑስ? የአዳማ ከተማ ነዋሪዎችን ክፉኛ ያሳዘነ አንድ መረጃ ልንገራችሁ። እዚህ ጋር የምትመለከቱት ወጣት አብደላ ናስር ይባላል። በአዳማ ከተማ ከአርባ ምንጭ የመጣ ሙዝ በመጫንና በማውረድ ንግድ ስራ ላይ ይተዳደራል። በፋሲካ ዕለት ታዲያም ከጓደኞቹ ጋር አምሽቶ ወደ ቤቱ ሲመለስ ሶስት ግለሰቦች ሞባይሉን ዘርፈው ህይወቱን ነጥቀውታል። በዚህም የተነሳ በርካቶች ሐዘን ላይ ወድቀዋል። ግለሰቦቹ ተጠርጣሪ ተብለው የተለዩት እነዚህ ናቸው። ታዲያ ግለሰቦቹ እንዲያዝ ህብረተሰቡ ርብርብ እንዲያደርግ ጥሪ ቀርበዋል። እኚህ ሶስት ግለሰቦች የወንድሜ ነፍሰ ገዳይ ናችሁ። እባካችሁ ናዝሬት ላይ የምትኖሩ ሁላችሁ እባካችሁ፣ ወንድም ያላችሁ፣ እህት ያላችሁ ሁላችሁ ያሉበትን የምታውቁ እባካችሁ፣ የወንድሜ ደም ደመከል ሆኖ እንዳይቀር እባካችሁ፣ ያሉበትን ጠቁሙን። እባካችሁ፣ እባካችሁ፣ ኢትዮጵያ ወዴት እየተጓዘች ነው? ግንጋይስ የምሬ ነው ምላችሁ፣ ወዴት እየተጓዘች ነው ች ሀገር እንዲ ድሮ እኮ አንድ ሰው ሞተ ሲባል ጭንቅላታችንን ይዘን ነው ምንጮ ማናቀው ሰው ሲሞት ራሱ። አሁን ግን ሞተ ሲባል ኖርማል በቃ አንድ ሰው ሞተ ኖርማል በቃ ዝም ብለን ነው የምናልፈው። ጋይስ እረ ወላሂ በጣም ተጨካክነናል፣ እኛም በጣም ተጨካክነናል። ድሮ አቡበክር ሲታሰር የሚያስታውስ ሰው አለ? አሁን ከእናንተ ውስጥ እስቲ የሚያስታውስ ሰው አለ? አቡበክር ሲታሰር የዛሬ ቢያንስ እስከ ስንት ዓመት ይሆናል? ወደ ስምንት ዓመት ምናምን፣ ያ ነው እንደዛ አካባቢ ስምንት ዘጠኝ ዓመት ምናምን ይሆናል። መለስ ከሞተ ራሱ ስንት ዓመቱ ነው? ጀስት ከሱ በፊት ነው ማለት ነው ይህ ነገር የተከሰተው፣ እና በዛን ታይም እንደምታስታውሱት ሲሞች ክፍፍል ውስጥ ነው እንግዲህ ሌላ ነገር የተከሰተው። አህባሽ መጥቶ ሌላ ነገር አምቶ ሌላ ሌላ ሌላ ነገር ሆኖ ታሪኩን በጣም ታቁታላችሁ ብዬ ተስፋ አረጋለሁ። በዛን ታይም የተቀነባበረው ዶክመንተሪ ግን አልወጣም ነበር። አሁን ግን ወጣ። አቡበከር ሲጠየቅ ምንድን ነው የሚጮህበት? ፕሊስ፣ ይህ ሰው ማለት ብቻውን መንግስትን ያነቃነቀ ጀግና ነው። እንደ ቀልድ እንዳታዩት። ለእኛ የተከፈለው ዋጋ ግን እጅግ በጣም ትልቅ ነገር እንደሆነ ታውቃላችሁ። የተቀነባበረው ዶክመንተሪ ምን ይመስላል እስቲ ባጭሩ ጀባ ልበላችሁ። በናው ቀስቃሽነት እየተካሄደ የነበረው የአመስ ዝግጅት ሐረካቱ ለሸባብል ሙጃሃዲን ያቀደውን የጂሃድ ጦርነት ለማቀጣጠል አመች ሁኔታን የፈጠረ ነበር ነው የሚለው ተጠርጣሪ። ይሽብር ቡድን መሪ ሽብር ዓላማን አንግበው የሚንቀሳቀሱት አልቃይዳ፣ አልሸባብ ግንቦት ሰባትና ሌሎች የጥፋት ኃይሎች ዞሮ ዞሮ መዳረሻቸው አንድና አንድ ነው። ፍላጎታቸውን በህዝብና በመንግስት ላይ በመጫን ሁከት ብጥብጥና ሽብርን ማቀጣጠል፣ የሙስሊሙን ህብረተሰብ የመጅሊስ ይቀየርልን ጥያቄም ለዚሁ ዓላማቸው ማስፈጸሚያ ለማድረግ ሙከራ አድርገዋል። እነሆ ሙስሊሞችና ክርስቲያኖች በአንድነት ድምፃችን ይሰማለን ድምፃችን ይሰማ የሚሉት ለመሆኑ የትኛው ድምፅ ነው? ፖለቲካ አስረኞችን እንላለን። አላህ አክበር ከፍ ባለ ድምፅ፣ ኢማም እንጂ ካድሬ አንፈልግም፣ ቄስ ፓስተር እንጂ ካድሬ አንፈልግም በማለት እንደሆኑ ሙስሊሞችና ክርስቲያኖች በአንድነት ድምፃችንን እናሰማለን። ዶክመንተሪም ምን እንደሚመስል ሰማችሁ? እንደዛ ነው እንግዲህ በቃ እንደዚህ አይነት ዶክመንተሪ ይሰራባቸዋል በዛን ታይም የጠየቁት ትንሽዬ ጥያቄ ነበር ለዛ ሁሉ ነገር ተጋለጡ አቡበክር እንደዛ እግሩ ሽባ እስከሚሆን ድረስ ተቀጠቀጠ ያሲኑሩ ጀርባው እንደዛ ምን እንደመሰሉ እዛ ውስጥ ባያቸው በዛን ታይም ወላሂ በጣም የሚያሳዝን ነበር ዲን ማለት ይሄ ሁሉ መስዋዕትነት እየተከፈለበት ያለ ታይም ነው ግን አሁን እየተገላለጡ ምን እያሉ ዲንን እያራከሱ ነቢያችንን እያሰደቡ ያሉ ሰዎች ደግሞ አሉ ሮዚ ምና የምትባላ ከዩቲ ጋር ምሰራዋል ጫውን ስታወራ እምባዬ ነው የመጣው። በቃ ቅቶኝ ነው አለች፣ ድዋ አድርጉልኝ። እንጀራዬ ነው አለች። እንጀራዬ ነው እናቴን ማስተዳድረው ማስተዳደረው በዚህ ነው እሺ። ለሷ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድነው እንደው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ የማታደርጓት? ከምትሰድቧት የለኝም እንጀራዬ ለኝ ጨፍሬ ነው የማገኘው አለች። እቺ ልጅ እናቴን የማስተዳድርበት ነው አለች። ያለዛ ተራባለች፣ ተጣማለች። እናት እና አባቷ እናቷን መርዳት አትችልም ይህን አንደርስታንድ ካደረገን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆንን ለምን ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ ዲኔንም ወዳለው አሁን ዩቲ የምትባል ልጅ አለች፣ ቲክቶክ ላይ እንትን የምትል ልጅ ስራዋ ትክክል አይደለም። ግን ትክክል አይደለም ብለ እሷ የምትሰድባት ስድብ የአንተ ትክክል ነው ለምን ትሰድባት አለ ውጪ ከኢስላም ውጪ እዛው ከካፊሮች ጋር የምትቀላቀል ት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሃነም ጊ ይባላል። አላን አንፈራም። እሷ እኮ ካደረገችም ሀራም ነው ያደረገችው፣ ብታደርግ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሀል ምን እለው? ኢጃባ አላደረገችም። ኢጃባን ብታወልቅ ብደንስ ምን ብትል እኮ ሀራም ነው ለሷ እህትን ላይላህ ኢላህ የምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበት። ስድብ ደንበኛ ስድብ። ወላይ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችሁ ትክክል አይደለችም። ፈሳድ እያሰራጨች ነው። አው እውነት ነው። አራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰለበች ነው። አው እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? እረ የምትሳደቡት ስድብ እኮ በጣም ነው የሚዘገን፣ ነው በጣም ነው እኮ የሚያስፈራው፣ የሚያስደነግጠው። አንድ ሙስሊም ነው ወይ ነው ድድማስጫ ያለ ዱርዬ እንኳን እንደዛ አይሳደብም። አይናገርም። እን ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካክል። ያለን ማለት ነው የሰው አቅ ነው። ደግሞ ስድብ ጥሩ አይደለም። አለቅያማቀን እንዳይጠይቀን በዚህ ጉዳይ ላይ ምን አስባችሁ? አስተያየቱ በጣም አሪፍ ነው። በብዙ አንግል ተረድቶት ነው እንደዛ ያወራው። ብቻ በዚህ ጉዳይ ላይ ብዙዎቹ ይከራከራሉ። ለሞችስም በቃ ብዙ ይወራባቸዋል። እነዚህ ልጆች እንጃ ብቻ ከዛ ህይወታቸው መቼ እንደሚላቀቁ አናቅም። እኛ የምናውቀው ግን ሰብስክራይብ ና ላይክ አለማድረጋችንን ነው። አላረግም አላረግሽም። አንቺም አንቺም አላረግሽም። አንተም አላረግም። እስኪ ጠጋበሉ ልሰማችሁ። ጠጋበል አንተም ጠጋበል።